ቤዛ አናትሽ ላይ በኩርኩም መኩርኩም ነበር፣ እንዲ ትሁ ብዬ አናትሽ መኩርኩም ነበር። ምን አገባሽ ቢበዛ ባይበዛ? ስለ ቤትሽ የተመጣጠነ ምግብ አውሪ። ቆረቆንዳ ቆዳ ይህን ፈልገሽ አረብ ምጽፊው። ስለ ቤትሽ ስለ ቤትሽ አጥኒ። በርበሬ በዛ ወይ ሚጥሚጣዋነስ ወይ ትዳሪ፣ እንዴት ሆነ? ሜካፖ በዛ? ምን አባሽ አገባሽ? እኔ ፊት ላይ ያለ የባልሽ ሸሚዝ አይበላሽ፣ ምን አስጨነቀሽ? ልክ የባሏ ሸሚዝ ሲበላሽ እንደምታጠብ ነገር። ሜካፖ በዛ? ምን አባሽ አገባሽ? ራሴ ፊት ላይ ነው ምስለው የምጫወትበት። የእኔ ፊት ይሰንጠቅ፣ ይቀደድ፣ ምን አገባሽ? ባልሽ አይቶሽ፣ አንዳንድ ሴቶች መታችሁ እንትንሽ በዛ፣ እንትንሽ በዛ የምትሉ ሰዎች ባሎቻቸው አይተው ወደ እኔ እንዳይመጡ ስለምትፈልጉ ነው። ሌሎችንም ሴቶች አታክ የምታደረጉት እየዞራችሁ ሴት ሆናችሁ ሴት ሆነሽ ቆሮቆንዳ ቆንዳ እንትንሽ በዛ እንትንሽ በዛ ለምን ትያለሽ? ሴት ነው የገዛሹ ስንት ነው የገዛሹ? ሲያምር ልመጅ ቆሮ ቆንዳ ጨርጫራ አሮጊት የሰፈር ተኩላ ቁጭ ወይኔ ዛሬማ ዛሬ እከክ እንቺ ራስክ እንኳን ራስክ አጻጻፍ ግን አንቺ ኦሮሞ ለማለት ነው አይደለ ቺ አን ይችን ትቶ ቺ መጀመሪያ ራስ ተማር። ራስ እንዳማር አይተ ኢንቺ ብለክ ኦሮሞ ምታርግ ያለ ከክ አማርኛ በትክክል ሳትማር እኔን ዘር ስሰጠኝ ነው የሚገርመኝ። ቆረቆንዳ ልክ የራሳቸው ዘር እንደ ትልቅ ነገር ስታዩ ነው የሚያስቀኝ፣ የሌላን ዘር ስትሰድቡ ቆረቆያ ኤኒዌይዝ እና አልቋሌን ነው

አንተ ኦሮሞ ማንነትን ለምን ጠላከው? ደናደር ብሎክ ምን አጨቃጨቀኝ ነ መ ጥያቄ መጠየቅ ከፈለጋችሁ ጠይቁ። መጫወት ከፈለጋችሁ ተጫወቱ፣ ሳቁ፣ ተደሰቱ። ሕይወታችሁን አታስጨንቋት። ነፍሳችሁ አትጨነቅ፣ አትጨናነቁ፣ አትጨንቅ አትበሉ። ማልቀስ ካለበ አልቀስ፣ መሳቅ ካለበ ሳቅ፣ መጫወት ካለበ ተጫወቱ፣ መመለስ ካለበ መልስ። አንተ ደስተኛ ስላልሆንክ የሰውን ደስታ ለማጨለም አትምጣ። አይኖ አቃለሁ። ሚስትክ ፓንቷን እራሱ በሶስት ቀን ነው የምትቀይረው። አቃለሁ ባልሽ ካልሱ እንደ ወንደ ላጤ አንቺን አግብቶ አስር አመት እየኖረ ግን እንደ ወንደ ላጤ ምንድ ካልሱን ሶስት የአራቴ እየገለባበጠ እያደረቀ ነው ስራ እየለበሰ የሚሄደው በአንቺ እንዝላልነት ቤትሽን ስለማታጸጂ፣ ካልሱን ፓንቱ ምኑን ስለማታጥቢ አቃለሁ። ደስተኛ አይደለሽም በህይወትሽ አንቺ ስላልተደሰትሽ መተሽ ኮመንት ላይ እየጻፍሽ ሰው የሰውን ደስታ ለመንጠቅ ሰው ሲስቅ ሲደሰስተ ለምን አባታቸው ይደሰታሉ? እኔ ቀኑ ሙሉ እንጀራ ስጋግር ውዬ ወጥ ስቀቅል ውዬ እሱን አብልቻ ጠጥቼ ጸጉሬን ሶስት ቀን ከታጠብኩ ልጆቼ ምግብ አልበሉ ስራም አልሄድኩኝ። ይኸው ቁጭ እንዲህ ነው በቃ ዘህ እሷ ምን አባቷች ግማታም ተኳኩላ፣ ጽድት ብላ ገናንት ጠብጠብ ብላ ተቅል ተለቅልቃ ተቀምጣለች። ለምን አባቷ ሰድባታለሁ። ቤታዩ አንቺ ግማታም በፊልተር ቤቷ እኮ ገምቷል። በፊልተር የምትዘፈዘፊ መቼ ነው? ሀያ አራት ሳሙ የምትዘፈዘፊ እኔ ወጥ ሰርቼ ስመጣ አንቺ እዚሁ ነሽ። እኔ ቤቴ እንዲያው የቤቷ ታሪክ አያልቅም። የቤቷ እንዱ ሙሉ የቤቷ ሚስጥር ነው የምታወራው። የባሌን ቡታንታ ቀይሬ በሰባት ቀን ስመጣ አንቺ እዚሁ ነሽ። የሰው ደስታ ለማጨለም በምን የሰው ደስታ አይጨልም እኮ፣ ይመጣል ደግሞ ደግሞ ይመጣል። ይሄ ደንባራ ሚስቴ ወጥ ሰርታ ጨርሰ እሱም ቆጣ ወጣም ነው እኮ ሚስቴ ወጥ ጨርሳ ስትመጣ አንቺ እዚሁ ነሽ ያለሽ ተጎልተሽ። ይሄ ደግሞ እንቤት ተከለከለን ተከልክሏል። ቤት ውስጥ አልሰጥህም ተብሎ ተከልክሎ ከነጭሱ ፊቷን አዙራ ወደ ግርግዳው የተኛች አይነትበት ወንድ ነው፣ እንደዚህ አይነት ወንዶች ማለት ነው። ይመጣል ደግሞ ሻፋ ደግሞ ሚስቱ አትሰጠውም፣ ይሄም አልተሰጠውም። ይመጣል ለአድርግሽ ወይ አርግ እኮ ቢባል እኮ ተልፈስፈሶ እኮ የሚሞት ስንፈተ ወሲባም እኮ ነው። መጥቶ የሚጽፈው ሸለፈታ ማድረግ እፈልጋለሁ ይላል። የቤቱን እኮ ሰደቃ ያልሞላ ሰው እኮ ነው። የቤቱን ሆዱን ምኑን ያልሞላ ሰው እኮ ነው። ይመጣል ደሞ አንዱ በጠዋት በጠዋት ምናቸውን እቃቸውን ይዘው እንደሚመጡ አላቅም። ይመጣል ይጽፋል ደግሞ ቆመብኝ በሚጥ የሚጣጣጠ ነው። ይበርድልሃል። እኔ ቤታ ምን አገባኝ? ደግሞ ይመጣል ተቀጥሎ ማለት ነው። እግዚአብሔርን ጋ እነሱ ኮኔ ለምጃቸው እኮ ነው። ይመጣል ደግሞ እየሮጠ ነው የሚመጣው። ይሄ ደግሞ ወተት ተልኮ እኮ ወተት ይሄ ደግሞ አብሴት አማሳይ ነው። ወጣ ወጣም ወንድ ወተት ተልኮ መንገድ ላይ የልጁ ወተት ተረስቶ መሀልም መንገድ ላይ ንፍት ትባረግሽ፣ ደስ ይለኛል። ቃሬዛ ይንፋክ፣ ህመም ይንፋክ፣ በሽታ ይንፋክ። ይመጣል ደግሞ እንዲህ የሚሉት ነገር አለች። ጆሮውን በጥሶ መጣ አልነበር እንዲያው በሰላም ሰላም የሚባል ነገር የላችሁም። ልመዱ ምላችሁ ይህንን ነው። ግብረ ገብር ቤታ ሰላም ነሽ ከዘፍዝፌም ሀያ አራት ሰዓት ይሁን አሁን ይህ በትክክል አይጽፍም ወገን። ብሎክ የምታስጠላ መስጠዩ ዝርክርክጣ እግዚአብሔር አዳኝ ነው ይላል። ይዩት እንግዲህ አሁን ባየው ላይ እግዚአብሔር አዳኝ ነው የሚጽፈውስ፣ ልብዳሻ ሩጊት ብሎ ጽፏል። እግዚአብሔር አዳኝ ነው ብሎክ ና እማ ልክ ማርጌ ያወጣና ደህና ደህና ውጪ። አቤት ፈጠናችሁ፣ ሚዩት የምታደረጉ ሰዎች ከኔም ፈጠናችሁ፣ ብሎክ ሳላረገው አቤት ፍጥነታችሁ። ተረጋጉ፣ እኔ ብሎክ አረጋችኋለሁ። አሸኛ በዋናው ይመጣል፣ በዋናው አካውንት። ቤት ታዬ እኔ ፍቅር ናፍቀሽኛል። እኔስ ቤት ታዬ ማሪ መጣሽ ጠፋሽ እኮ እንዴት ነሽ? በፌክ አካውንቱ በዛ ስልኩ ይመጣል ማለት ነው። አንቺ ደንቆሮ የታባሽ ተቃጣይ ይላል። እንዴ ነው እኮ የሚሰሩን የሚሰሩን እኮ እናንተ እኮ እንዴ ነው እኮ እኔ አንዲቷን እኮ እስኪ ቆይ፣ በራሴ የሚደርሰውን በእሷ ላይ ብዬ እሷ ጋር ሄድኩኝና ማለት ነው ማሮች እግዚአብሔርን ሴትዮዋም በአንድ የሆነው ጭንቅላቷን ያስነቀልኳል። የጻፍኩትንማ ብነግራችሁ ሴትዮዋም ትነቃብኛለች። እኔ ኩኝ ሄድ የጻፍኩላት ላይቭ ላይ ነበረች። ሄድ ጽፌላት፣ ጨለለ ጨለለ ጨለለ ጨለለ ጨለለ፣ የሚዩት አደረገችኝ። አላረካ ብሏት በብሎክ ሸኘችኝ። በዋናው ሰዓት በቃስ፣ ረጅም ሰዓት እያወራኝ ነው ለካ። እኔንም እንዲህ ነው የሚያሳብዱኝ ያልኩት። ምን ዘዴ አመጣሁ እኔ። አንተ ቆረቆ እንዳግሽ ጣራ ስብዬ ብሎክ ማምላክን። ዲጂ አይደለችም እ ዲጂም በዋናው አለጣልጣትም። እንዲ ስሙኝ አሁን ምን አመጣሁ እኔ። አንተ ደቆቆናም ሽኮኒያም ባልቴት ብሎክ አርገዋል። ሶስት ስድብ ተሳድብ እነሱ ደግሞ አንዳንዶቹ ፎሎቸው እኮ እንዳይሄድባት ደግሞ እነዚህ ምስኪኖች አሉ ፎሎቸው ቪዋቸው እንዳይቀንስ ማለት ነው። እረፍ ረፍ ረፍ አትሳደብ። ጥንባታም ከርሳ ማጋሰስ እኮ እያለ እየሰደባን ነው። ረፍ። እኔ ለምንድን ነው የምትሳደቡት አይገባኝም እኮ። እረፍ ፕሊስ፣ አትሳደብ። ሚዩት እኮ ማድረግ ትችላለች፣ ብሎ እኮ ማድረግ ትችላለች። ቪው እንዳይቀንስ ፎሎ እንዳያንስባት እኮ ነው። እኔ የሚወት አደርጋለሁ። ለምን አሁን አትጫወት፣ ምናምን ስድብ አስተዳደበ ፍቅር በፍቅር ብንሆን እኮ ለምንድ ነው የምንሰዳደብ? እኛ እኮ ኢትዮጵያኖች ፍቅር ብንሆን አገራችን በልጽጋ ኖረሃ ህይወታችን ተስፋፍቶ ምናምን ይላሉ። የሚወት አርጊው ለምን ትደናቆር ያለሽ ሚወት ብሎ ከዛ አሻሼ ገዳሚ ቤት አሻቦ ቤት ይገባና ማለ ስደቢያት፣ ሂድባት ግማታም ብሎ ይስቃል። ከዛ ሴት

እኔ ፍሬን እርግጠኛ አይደለሁም። አር ለጠቃ ሰውን ስንት ነገር ነው የምታረጉት? እኔ እርግጠኛ አይደለሁም። ያቺ ከቅናት ያለቻት ደሞ እንዳታነካኩ፣ እኔ ፍሬን ወዳታል። እነዚህ ሰዎች ጤና ጤናችሁን የሚያዛቡት እኔ ለዛ እና እኔ ቤት ታስመጣውን ትናንትና ወዲያ አልቅሻለሁ። ያለቀስኩ ይመስላል ውበቴ ድፍት ብሎብኝ። ዛሬ ደግሞ ኬኬኬ እያሽካካው መጣለሁ። ነገ እያማው ይመጣለሁ። ከነገ ወዲያ እየሳ፣ ከዛ ወዲያ እየዘመርኩ ስድስት አይነት ሰው እኮ ነው የምትሆኑትኝ። አንዲቱ ነግሬያቸዋለሁ። እኔ መቼም የማይረሳኝ ታሪክ ከባሏ ጋር መጣ። ትግሬ ነኝ ወድሻለሁ። እሺ፣ አመሰግናለሁ። ቀናለይ ማረይ። አንዲቱ ከባሏ ጋር መጣች። እንደው ይሄንማ ደጋግሜ ነው የምነግራችሁ። ከባሏ ጋር ተቀምጦ የሚያወሩት እግዚአብሔርን ጥሩ ጥሩ ወሬ ነው። በቃ ይሄ ስለ ስራ ምናምን ባሌ እንዲህ ብሎ ባሌ ጥሩ ሰው ነው፣ ሚስቴ እንዲህ ናት፣ ቤት አጽድታት ጠብቀኛል፣ ብቅ እንዲሁ የሚያወሩት ስለ እውቀት ብቅ፣ ብዙ ነገር ነው የሚያወሩት። እማምላክ ድረሽ! በሳምንቱ ሪከርድ ላይ ነው። አይ ቲንክ ኢትዮ ናት የፖሰተችው መሰለኝ። ባሌን እንዳትናገሪ ነው ቆሮቆ፣ እንዳ ቆሮቆራም ቅጫማም እያለች ሰዎቹን በሚወት ጨረሰቻቸው። ደህና የነበረች ሴትዮ እኮ ናት። ባሏን ሁለት እጁን እንደ ጡጦ ሳን ልጅ ይዛው እንዲ ቁጭ ብላ ይዛው። ደህና በስንስራ የሚያወሩ ናቸው። ቆሮ ቆንዳ ጊሽ ጣራስ ባልቴት ባሌ እንዳትናገሩ እሺ። ቆሮ ቆራም። ደህና የነበረችውን ሴትዮ የሚያሳብሉት ይህ ማህበረሰብ ነው። አይ፣ እንግዲህ ፍቅር አታብዙብኝ። ሄዲያ አታ እንትን አትበሉኝ። ወድሻሉ ወድሻሉ እንዳትሉ ጋይስ። እዚህች ላይ ነው ፊት ተምልባችሁ። አታቅብጦኝ ብዙ አታቅብጦኝ። ወድሻል ወድሻል ወድሻል። ቃል ሰው ምነው ነው ተፋክ ያለን ቪዲዮ ላክልኝ ብዬሽ አላክም። መዚች ፊት አትበሉ። አሚን እልባችኋለሁ። ብዙ አታቅብጦኝ። ቤታዬ፣ ፍቅሬ፣ ማርያም አትበል ወድሻል። አጭር ወጣው ልጅ ተሰቀልኩልሽ። እዚህ ቅብጥ ብል ደግሞ ነገርማ አንስተህ ልታፈርጠኝ እኔ እኮ እናንተ እኮ ታሰጉኛላችሁ እኮ በአሸዋ ላይ የሚዋልል አሳ ነው እኮ እኛ ምን ሆነው በእናንተ እዚህ ጋር እወድሻለሁ ብሎ በሰባተኛው ቀን አንቺ ብስብስ ነው የሚለኝ። ትለዋወጡብኝ አላችሁ። እንዳየሩ ሁኔታ ነው ከእናንተ ጋር መሄድ ያለብኝ። ኦሮሞ ነኝ እወድሻለሁ። ምነው ዛሬ ብሄር ብሄረሰቦች ካልወደድንሽ አላችሁ። ትግሬ ነኝ እወድሻለሁ፣ ሲዳማ ነኝ እወድሻለሁ፣ ከጉራጌ እወድሻለሁ። ምነው ሀገር የምገባው ታይቷችኋል እንዴ? ሰሞኑን እጠፋለሁ ስለ ሀገር እገባለሁ ስላችሁ ታያችሁ። እንዲህ ወገን ታይቷችኋል። እንዲህ ወገን ምን ነው ከብሔር ብሔረሰቦች ፍቅር ገለጻችሁልኝ፣ ልሞት ነው። እንዲህ ጤና አይደለም። ከስልጤ ነኝ ወድሻለሁ። አቤት ጊዜ የተለወጠ ሶስት ሰዓት ሙሉ ኤርዬን ገልብጠው እኮ ነው። እንደው እንደ ስልጤ እኮ ታሪክ የሰራ የለም በዚች ምድር ላይ፣ ይህ ህይወት ላይ ስልጤዎች እኮ ህይወት ላይ እኮ ትልቅ ነገር እኮ ነው አስተዋጽኦ። ጥላችሁ ሄዳችሁት። አንድ ቀን ቀቤና ማረቆ ምናምን የማላቀውን ዘላብቼ ስልጤዎች ተቀላቀሉብኝ ሄዱ። ማረቆ እና ስልጤ ሶስት ሰዓት ሙሉ ኤሪ ተዘቅዝቆ እናት ድፋት እናትን አያኑራት እየተባለ ውሻዬ፣ ሶስት ሰዓት ሙሉ በስልጤና በቀቤና ነው በምንድን ነው በማረቆ የተሰደብኩት ብቸኛዋ እኔ ቤታ ነኝ። ታሪክ አሻራ ጥለውብኝ ሄደዋል። ዛሬ ውድሻለ አሉ። አይ ጊዜ አይለውጥ አይለውጥ። እኔም ወዳችኋሉ። ምን አጣላል? ውሻ ነው ችግር የለውም እኔንም ዘቅዝቃችኋል ይሁን ከጋምቤላ ነኝ። ወድሻለሁ። ደግሞ የጋምቤላ ወንዶች ያምራሉ። ቁመታቸው አሪፍ ነው። በር መዝጊያ ናቸው ጋምቤላዎች። አይ ዛሬ ብሄር ብሄረሰቦች፣ አረ ተረጋጉ። መንግስት ያልቻላችሁ ምን ያልቻላችሁ እኔ ላይ ታውኝ ያልቻላችሁት ልበል እንጂ መንግስቱ ያልቻላችሁት እኔ ላይ እኔ ላይ ነው የምትሳፍሩትኝ። መንግስትን አትችሉ እኔ ላይ ነው የምትመጡት። ታውኝ ታውኝ ከወላ ከወላም ይህን ደግሞ ለም ከኢትዮጵያ ወድሻለሁ። ታባጂ እስኪሚዩት አርጉልኝ፣ እነዚህን አጋሰስ እስኪሚዩት አርጉልኝ። በባዶ ሆዱ ይሳደባል። ቆረቆንዳ እንቁላል እያሸተትክ የምትኖር ከጎረቤትህ መተት ትሳደባል። ቂቤ ላይ ጣል ማድረግ ነበር እያልክ የምትበላ ሰውዬ እኔም መተት ትሳደባል። መጥፎ ቃል እንዳትጽፉ እኔም አላውቀውም። ብሔር አስጠርታችሁ ደግሞ ዛሬ አልወድሽም የእኔ እናት አሁን አንቺ አንቺ ማርያምን እውነተኛ ሰው ነሽ። አልወድሽም አልጠላሽም። ጎበዝ ምንም አሁን የጥሩ ነገር ነው። መቤቴን አልወድሽም አልጠላሽም። አለቀ። አጭር አማርኛ ቅጥን ያለች ደግመሽ ከጻፍሹ ግን አሰናብትሻለ። አለቅላቂ እሺ። ቶኒንዳ ቴንኪዩ ቴንኪዩ እስኪ አረድ መሰለኝ አይኔ ማይ አረን አልሳደብም። ነው ስድብ በዘር የሚለ የሚል አንቆንዳ አሁን ስድብ በዘር የሚል አልኩኝ አደለ እቹን ቁርጥ ያደረጉና አንዱን ቆረቆንዳ ግሽጣራስ መሀይም ደጎሌ ምን ያልኩትን የሰደብኩትን አገጣጥሞ ይፖስቱታል። እመኑኝ ጋይስ እኔ ለቀልድ ነው ያልኩትኝ። ሲጀመር እየበላ ሁሉ ሳደብ የለ እንደኔ ነገር እንዳፈልጉኝ ው ደሞ ከጎንደር ነኝ ጎንደርማ ተወኝ። ኮ ተቀላቀጥኩኝ። እናንተ ኮ እንደው እናንተ ተው። ወያ ታድኑ ወያት ቆሙ። እንዲሁ በቃ እስኪ ደሞ ኬት ናቸው? እድሜ አ ያ ከትግሬ አቤት አቤት አቤት አንዲቱ ናት እኮ እኔ ትግሬ ነኝ ቤታን ወዳለሁ፣ እኔ ትግሬ ነኝ ቤታን ወዳለሁ ተብሎ ተፖስቷል። ሁለት እስኪ አትጣሉ፣ ኮመንት ላይ አንረሳ ሰው የሚያደርገችውን ቀጭቅራ አንረሳም አለ ከም ከዛ ለ አንደኛው ደግሞ አንድ እግዚአብሔር የጣላት ደግሞ ተጋሩ ትመጣና እሪያ ያለፈ ነገር ነው አሁን መልሰን ወደ ኋላ አንመልሳት፣ ይቅር እንባባል ትላለች። አንደኛው አንረሳም፣ አንረሳም፣ አንረሳም እኔ እኮ እንደው መመሜት ያ እንደው ይፈረደብኝ ማለት እኔ እኮ በዚህም ተቀጥቅጭ እኔ እኮ ግራ ገባኝ። ለአማራ ያው ልቆሜ ያ ሁሉ ነገር ጠበቀ ወገቤ እስኪንቀጠቀጥ ድረስ እንቅልፍ እያጣው እንደዛ ደመን ባየ ለቀስኩኝ ቪዲዮ ባየ ቁጥር እንደዛ ሲሆን፣ የኛ አማራዎች ደግሞ ከዚህ ለበልቡኛል በጎጥ ከዚህ ለበልቡኛል እንዳውኩ ይ ይ እኔ ስ ደረሰብኝ መከራ እኔ የደረሰብኝ ቢደርስባችሁ እናቴን ይንሳኝ። ቴንኪዩ ማሪ እውነት እኔ ደረሰብኝ። የሌላው ቤት መሆን ማከበር ነበር። ዛሬ ያደርገው ይሁን አልፏል። ቀጥቅጠው እኔ እኔ የመሰለች ልጅ እኮ በመኖራችሁ ራሱ ደስ ሊላችሁ ነው የሚገባው። መከታ ነኝ፣ ጋሻ ጦር ነኝ። አስቡት እንግዲህ። አዝናናለሁ፣ አጫወታችኋለሁ፣ ሸይጣኔ ሲነሳ አቀውራችኋለሁ። የእኛ ናት ራሱ ስትሉ ምንም የሚያሳፍር ቤት ታየለኝም። ስንቱ ሰው የገደለ ሁሉ ሰውን ያበሻቀጠ ሁሉ ኖሮ የለ እንደ እኔ ቤታ፣ ከወሎ እሺ፣ ከሀድያ እሺ፣ አቤት አቤት፣ ኢቶም ሞየ ሲባራ ሞ ሀድያ እቺ ሁለቷን የለመድኳት ከሀድያ ነው። ይ እንዳታጣለኝ ደሞ ከፊንፊኔ አመሰግናለሁ ብዬ ደግሞ አጣለኛ ከኛዎቹ ጋር ከጎንደር በዛችሁብኝ። ግን ምን ነው ምን ነው የላችሁ እነ ጎጃም፣ ወሎ ይታየኛል።

በጊዜው እስኪ ከወሎ ከጎጃም ውይ እኔ ማሮች እስኪ እንደዚህ ልቤን አሳሱኝ እንጂ እኮ በዛ ሲሄድ እኮ ቅጥቀጣ ውሰ እስኪ አሳዩኝ። እኔ የጎጃም ልበል እንጂ አሁን እንዲህ መጨረሻችን ይሁን። እንዲሁ እንዲሁ የኛ መጨረሻ አንድ ላይ እንደዚህ እንሆን፣ አንድ አይነት ቋንቋ፣ አንድ አይነት ባህል፣ አንድ አይነት አይ ከጎጃም እስኪ የጎጃም እንደው ከጎጃም የምትወዱኝ አሳዩኝ። ኮመንት ላይ እኔ ማየት እፈልጋለሁ ዘንድሮ እኔ ዳኝ እየወድሻለሁ ስላለኝ የእሱ ብቻ ይበቃኛል። የማንንም አልፈልግም። የእሱ ብቻ ይበቃኛል። እስኪ ዱቢ ምንም ቢሆን ሊያችሁ። እንደው ዘንድሮ እኮ ጉድ ነው እኮ። እስኪ ሊያችሁ ሌሎቻችሁ አጻፉም፣ የእኔውን ጉዶች ሊያቸው እንጂ መጠኑልኝ እንጂ ዘንድሮማ እንዴት፣ ዘንድሮማ እንዴት! እስኪ እንደው ወገን አላችሁ ከጎጃም እስኪ እንጂ ሌላውማ አለ እየጻፉ ነው። አይ አላችሁ ተመስገን ተመስገን። አባቴ ሳልሞት አሳየኝ። ተመስገን ተመስገን፣ ከቻይና ይላል እና፣ በምን አባህ ነው የጻፍከው? በማን እንዴት? ሰው ይላሳብዱ ነው ዛሬ። በቃችሁ በቃችሁ ማሮች አየው፣ እኔም ወዳችኋለሁ። በቃችሁ እግዚኦ። ሳል እናንተ ስላላችሁ እኮ ነው፣ አንጀቴ ቁጥር እያደረኩ የሚይዘው እንደፈለጉ እንደው እንደ ሀያ ወዳጅ አለኝ። ወገኔ ነው፣ ደሜ ነው። ይሁን አይክፋሽ ቤት ታየ።